ራአጋቢውን የአሜሪካ ፖለቲካ ዛሬ ለመተርጎም እጅግ አስቸጋሪ ቢሆንም ግን ኒውዮርክ አዲሷ አግኝታለች። ኒውዮርክ ዛሬ መነጋገሪያ ሆናለች፣ ምርጫዋን አድርጋለች። ከፕሬዚደንት ዶናልድ ትራምፕ ማለትም ባይደን አሸንፈው ከመጡበት ይልቅ ይህኛው ዋጋ አለው የሚሉም በርካቶች እየሆኑ መጥተዋል። የኒውዮርክ ጉዳይ መሆኑን ነው የኒውዮርኩ ዞህራን ማምዳኒ ማናቸው የሚለው በተመለሰበት አጋጣሚ የፖለቲከኛ ኒውዮርክን ተቆጣጥሯታል። ኒውዮርክ ላይ ደግሞ ኢትዮጵያውያን ሳይቀሩ ደስታቸውን ገልጸዋል ቸውም አመስግኗቸዋል። ኒውዮርክ ትልቅ እድል አገኘች ተብሎላታል። ማምዳኒ የኒውዮርክ ከተማ ከንቲባ ሆነው በፈረንጆቹ ጥር 1 2026 ቃለመሀላ ሲፈጽሙ የ34 አመቱ ጎልማሳ በሚል በእድሜ ትንሹም ሆነው ይመዘገባሉ። ኢትዮጵያውያን ሳይቀሩ ተደስቶባቸዋል። ይህ ሰው ማምዳኒ ማለት ነው። በእርግጥም ኢትዮጵያውያንን ሳይቀር አመስግኗቸዋል። በኒውዮርክ ከተማ ታሪክ የመጀመሪያው ሙስሊም ከንቲባም ሆነው ይመዘገባሉ። ታሪካቸውም በደማቁ ይጻፍላቸዋል ተብሏል። በከተማ ሰማ የአራት መቶ ዓመታት ታሪክ የዘርግንዳቸው ከደቡብ ኤዥያ የሆኑ ከንቲባም ተደርገው እንዲወሰዱ ያደርጋል ከካምፓላ ዩጋንዳ ቢሆንም የዘርግንዳቸው ግን የሚመዘዘው ከደቡብ ኤዥያ ነው ለዚህም ነው በበርካቶች ዘንድ ትልቅ ተስፋ የተጣለባቸው የኒውዮርክ ከተማ ከንቲባ ይሆናሉ በሚል ስማቸው ከፍ እያለ የሚነሳው ካምፓላ ዩጋንዳ ተወለዱ ከዛ ደግሞ በሰባት አመታቸው ወደ ኒውዮርክ አሜሪካ ቀኑና አሁን ኒውዮርክ ላይ ከንቲባ እስከ መሆን ደረሱ በአፍሪካና ጥናቶች ላይ ባችለር ዲግሪያቸውን ያገ እንደሆኑ ይነገርላቸዋል። ወደ ፖለቲካው ከመግባታቸው በፊት ዝቅተኛ ገቢ ያላቸውን የአሜሪካ ቤተሰቦች በተለያየ አቅጣጫ ያግዙ ነበር። ፖለቲካዊ ስራዎችንም ተውኑ ነበር በሚል ስማቸው ከፍ ብሎ ይነሳል። በቅርቡ ሰራዊቷን የ27 ዓመቷን ተዋናይት ማለት ነው ራማ ዱዋጂን አግብተው እንደዚሁ እየኖሩ ይገኛል። እናታቸው ህንዳዊ አሜሪካዊት ናቸው። ፊልም እንደሚሰሩም ይታወቃል። እንዲያውም በአሜሪካ በዚህ ኢንዱስትሪ ውስጥ ዝነኛ እንደሆኑ ይታወቃሉ። አባታቸው መሐመድ ማምዳኒ ብሪቲሽ ኢንዲያን ከመሆናቸውን ባሻገር የፖለቲካ ዘርፉን እንደዚሁ በካምፓላ መስራታቸው ይነገርላቸዋል በተለያዩ ዩኒቨርሲቲዎችም ስራ የሰሩ ናቸው ለዚህም ነው ኢትዮጵያውያንም ተደሰቱ በጠቅላላው አፍሪካውያን በዚህ ሰው መመረጥ ተደስተዋል በሚል ሀሳቦች እየተጋራ የሚገኘው ግን ደግሞ የአሜሪካ ፖለቲካ በመሆኑ በቀላሉ የሚታይ እንዳልሆነ ይፋ ሆኗል ካሁኑ ይህ ዴሞክራት መነጫነት አነት ጀምረዋል ያ ማለት ፕሬዚዳንት ዶናልድ ትራምፕን ምን አስበው ነው ድምጹን ከፍ አድርጋችሁ እስኪ ሀሳባችንን ስሙን የሚል አይነት ትርጉም ያለው ሀሳብ ሰጥተዋል። ኢትዮጵያውያን የኒውዮርክ ከተማ ነዋሪዎችን ያመሰገነው የመጀመሪያው ከንቲባም ሆኗል። ሙስሊም ከንቲባ ማለት ነው ዞህራን ማምዳኒ። ያ ማለት እንግዲህ በተለያዩ አጋጣሚዎችና ሂደቶች የዓለምን ፖለቲካ መቀየር ባይችሉ እንኳን የአፍሪካውያንን ችግር በኒውዮርክ ከተማ ይቀርፋሉ ተብሎ ይታሰባል። ኒውዮርክ ላይ ፕሬዚዳንት ዶናልድ ትራምፕ እንደፈለጉት እንዳይሆኑ ለማድረግም ትልቁን እድል ይፈጥርላቸዋል። ፕሬዚዳንት ዶናልድ ትራምፕ ደግሞ ኒውዮርከርስ ወይም ደግሞ ኒውዮርክ የተወለዱ በመሆናቸው ከኔ በላይ ኒውዮርክ ማን አለ በማለት ይታወቃሉ። የ34 አመቱ ዘህራን ኳሜ ማምዳኒ የኒውዮርክ ከተማ ከንቲባ ሆነው መመረጣቸው ለአሜሪካ ፖለቲካ አዲስ መልክ ያለው ሆኖ ተመዝግቧል። በአሜሪካ ትልቋ ከተማ ኒውዮርክ ይህን የከንቲባነት ማድረግ ማግኘት እጅግ ቀላል አይደለም። በሚል በበርካቶች ዘንድ ስማቸው ከፍ ብሎ ይነሳል። ታሪክም ሰርተዋል። የ ሰላሳ አራት አመቱ ጎልማሳ ዞሆራን ማምዳኒ እየተባለላቸው ይገኛል። ዴሞክራቲክ ሶሻሊስት ናቸው። ያ ማለት ዞሆራን ከተመረጠ ለኒውዮርክ የሚመደበውን በጀት እንደሚገድቡ ፕሬዚዳንት ዶናልድ ትራምፕ የዛቱበትን አጋጣሚ አሁን በድጋሚ እንዲያዩት ያደርጋቸዋል። ይህ ሰው ካሸነፋሉ ፕሬዚዳንት ዶናልድ ትራምፕ በጀቱን እቀንሰዋሉ አሉ። ዞሆራን ደግሞ ምርጫውን አሸንፎ አርፈዋል። ከዚህ በኋላ ንግግር ሲያደረጉ ቤተሰቦቹና ባለቤቱን ከማ መስገን ባሻገር የፖለቲካ ሂደቱን አሜሪካ ምድር አንድ እርምጃ ወደፊት ለማራመድ ውጥኑ እንዳለውም ተነግሯል። ከሁሉም በላይ ግን ህዝብ የመረጠው በመሆኑ ፖለቲካዊ አንደምታው እነ ፕሬዚዳንት ዶናልድ ትራምፕ በሚሉትም ብቻ ሳይሆን በዓለም ፖለቲካ አውድና በአሜሪካ መራጮች ድምፅ ልክ የሆነ መሆኑን ግምት ውስጥ ማስገባት ያስፈልጋል። የእናንተ ልጅ በመሆኑ ይኮራሉ። ኋላም እዚህ የደረስኩት በእናንተ እድገትና አሊያም እንዲገፋበት በማድረግ ነው በሚል ለወላጆቹ የአፍሪካዊ ጉዳይ ነውና ምስጋናውን ከፍ አድርጎ ለማቅረብ ተገድደዋል። ይህ የ34 ዓመት ጎልማሳ በብዙ ቀጽበት ከአንቺ ውጭ ማንም ከጎኔ እንዲሆን አልሻም በሚል ባለቤቱን ደግሞ ሶሪያዊቷን ማመስገኑ ተሰምተዋል። ይህ ደግሞ ከቤተሰብ የተነሳ ወደ አካባቢ እያለ የሚሄደው እንደዚሁ የማህበረሰብ መለማመድ ጉዳይ አሁን እሳቸው ላይ ታይቷል ነው ጉዳዩ ወዳጆቼ። አለም የፖለቲካ ስረ መንግስት ጥለናል በሚል ሀሳብ ሰጥተዋል። የፖለቲካው ስረ መንግስት ሲባል ደግሞ ምንድነው የሚን የሚል ጥያቄ እየተነሳ ነው። እነ ፕሬዚዳንት ዶናልድ ትራምፕን ለመንካት አስበው እንደሆነ ይነገራል ድምጻቸውን የሰጡት የኒውዮርክ ከተማ ነዋሪዎች ለውጥ እንዲመጣ ፈቅደዋል እንዳሳዩት ደግሞ ይሄኛው አጋጣሚ እኔ አሸናፊ እንደሆነ አድርጎኛል በሚል ሀሳቡን በግልጽ አስቀምጠዋል ዞህራን የኒውዮርክ ከተማ ከንቲባ ነው የደገፉኝ ሁሉ ምስጋና ይገባቸዋል በሚል በአደባባይ ንግግር አድርገዋል ከንቲባነት ከዚህ የተሻገረ በመሆኑ አለማይን አሳካለው የአሜሪካን ፖለቲካም እታደጋለው አይነት አቋም አራምደዋል ግን ሪፐብሊካኖቹ በቀላሉ የሚያዩት አይደለም የኒውዮርክ ከተማ ጉዳይ ሪፐብሊካኖቹና ዴሞክራቶ ሰዎቹን በተለያየ አቅጣጫ ለማስቀመጥ የሚያስፈልግ ቦታ በመሆኑ አሁን የእሳቸው መመረጥ አስቸጋሪ ጊዜን ለከተማዋ ሊያመጣ ይችላል በሚል ስጋታቸውን ያስቀመጡ አሉ። ግን ደግሞ ከንቲባው ዴሞክራት ከመሆኑም ባሻገር ሕዝብ የመረጠው ነውና በፈለገው መንገድ ፖለቲካውን ለሰላም የመቀየር እድሉና አቅሙ አለውም እየተባለ ይገኛል። አሁን የመናውያን የመደብር ባለቤቶች፣ ሴኔጋላውያን ሴኔጋላውያን ታክሲ ሾፌሮች፣ ኡዝቤክስታናውያን ነርሶች፣ እንደዚሁም ደግሞ ኢትዮጵያውያን ድጋፍ የሰጡትን ዘርዝሮ በማስ ቅመጥ ፖለቲካዊ አውዱን አፍሪካዊ መልክን ለመስጠት ሞክሯል። መካከለኛው ምስራቃዊም እንደዚሁ አድርጎታል። በእርግጥም ከታችኛው ማህበረሰብ ወጣ ለማል ታዳጋች ቢሆንም አሁን ባለው ሂደት ግን አፍሪካን መወከል የሚችል አይነት የፖለቲካ ቁመና እንዳለው ይነገራል። በዛ ላይ ዴሞክራት በመሆኑ ዞራን ሰላሳ ደቂቃ ንግግር አድርጓል። በዚህ ጨለማ የፖለቲካ ዘመን ዓለም ኒውዮርክ ብርሃን ትሆናለች በሚል ሀሳብ ሰጠ። ኒውዮርክን ብርሃን ለማድረግን የነ ፕሬዚዳንት ዶናልድ ትራምፕ ሪፐብሊካኖችን ለውጥ ይፈልጋል ያም ግን በከተማዋ የመወሰን መብቱ ስላለው በቀላሉ የሚንበረክክ አይሆንም። በእርግጥ ፖሊሲውም ይጠቅማቸዋል። ምክንያቱም ሪፐብሊካኖቹና ዴሞክራቶቹ ምንም እንኳን አሁን ላይ ሪፐብሊካኖቹ ፕሬዚደንት ቢሆኑም፣ ግን ደግሞ ዴሞክራቶቹ በያዟቸው ቦታዎች ላይ ጣልቃ ገብነታቸውን ሰብሰብ ያደርጋሉ እንጂ እንደፈለጉት አይሆኑምና ጉዳዩ በግልጽ ተቀምጧል። ድምፁን ከፍ አድርገዋሉ። ዶናልድ ትራምፕ ንግግሬን እየተመለከትክ እንደሆነ አውቃለሁ፣ ወይም ደግሞ እየተመለከትከኝ ነው። አራት ቃል ልናገር እፈልጋለሁ። ድምፁን ከፍ አድርገዋሉ ጋር ለመድረስ ሁላችንም ማለፍ አለብን ሲሉም ዞህራን ይናገራሉ ታዲያ ፕሬዚዳንት ዶናልድ ትራምፕ ድምፁን ከፍ አድርጉት ሲባሉ ምን ማለት ነው በርካቶች ዘንድ ጥያቄ ቢነሳበትም ያው ሆኗል ነው ጉዳዩ ትራምፕ በትሩ ሶሻል ሚዲያ ገጻቸው ተጀምሯል ሲሉ ምላሽ በመስጠት ደግሞ ጉዳዩን መወሳሰብ እንደጀመሩ ይነገራል ይህ ደግሞ የአሜሪካ ፖለቲካ ጉዳይ ሳይሆን የዴሞክራቶችና የሪፐብሊካኖች ንትርክ ነው እና መፍትሄ ያስፈልጋል የሚል ሀሳብና ጥያቄ እንዲነሳም አድርጓል ዞህራን አንገፋ ፖለቲከኛና የቀድሞ የኒዮርክ ከተማ ከንቲባ አንድሪው ኮሞን አሸንፎ ነው የዲሞክራቲክ ፓርቲ እጩ መሆን በርካታ የፖለቲካ ታዛቢዎችን እያስደነቀ የሚገኘው ግን ደግሞ ይሄኛውን አጋጣሚ አሁን በኢንዲፔንደንት የፖለቲካ ስርዓት ውስጥ ያለውን ሰው ማሸነፍ በራሱ ምን አይነት አንድምታ አለው በሚል ሀሳቦች ይጋራሉ። የግራ ዘመን ፖለቲከኛ፣ የፍልስጤማውያን መብት ተሟጋች ይባላሉ። የስደተኛ ልጅ ሙስሊም የሆነው ዞራን በርካታ አመታት ልምድ እንዲሁም የቢሊዮነሮች ድጋፍ ያላቸውን አንድሪው ኮሞን ያሸንፋል ተብሎ መጠበቅ እጅግ አስቸጋሪ ነበር ራሳቸው ፕሬዚዳንት ዶናልድ ትራምፕ አሁን እሳቸውን ደግፈዋቸው ነበረ፣ ማለትም አንድሪውን ግን ይሄን ማድረግ አልተቻለም። ምክንያቱም ኒውዮርክ ድምጽ ሰጥታለችና፣ የዞራን የምርጫ ቅስቀሳ ከ22 ሺ በላይ በጎ ፈቃደኞችን አሳትፏል። በአሜሪካ ፖለቲካ ተራማጆች በሚባሉትና በስመጥር ጥር ወይም ደግሞ በዝነኛ ፖለቲከኞች እንደነ በርኒ ሳንደርስ ኢንዲፔንደንት ነው በእርግጥ አሌክሳንድሪያ ኦካሲዮ ኮርስ ባሉት ድጋፍ የተቸረው በመሆኑ በእርግጥም አሸናፊ ላይሆን አይችልም እየተባለ ነበረ። ዞራን አሁን ደስታ ላይ ናው። ኒውዮርክን ያስተዳድራል። ምክንያቱም ከተማው ናት። የምርጫ ቅስቀሳውን ያደረገው በሀብት ክፍፍል የህዝብ አገልግሎቶችን በማስፋት ፐብሊክ ሰርቪስ ኤክስፓንሽን እንዲሁም የከተማ ድህነትን ለመለወጥ ተራማጅ ፖሊሲዎች ፕሮግሬሲቭ ላይ አተኩሮ ነበረ ምርጫ ቅስቀሳ ሲያደርግ የነበረው። ከዚህ አንጻር ደግሞ በርግጥም በአብዛኛው ስደተኛ በተለይም በአፍሪካውያን ተወዳጅነት ሊኖረው ይችላል ተብሎ ይታሰባል። በኒውዮርክ ሁሉም የአውቶቡስ የትራንስፖርት አገልግሎት ነጻ እንዲሆን ይሰራሉ። የቤት ክራይ አይጨምርም፣ እገዳ ይጥሉበታል ማለት ነው። እናም በምን መንገድ ፖለቲካውን መፍትሄ ያመጡታል ጥያቄ ቢነሳም ግን ደግሞ ዴሞክራቶቹም ያግዟቸዋል። በማህበራዊ የቤት ልማት ተመጣጣኝ ቤትን መገንባት ከተማዋ ኒውዮርክን ማለት ነው የምትቆጣጠራቸው፣ የገበያ መደብሮች ጤናማ የሸቀጥ ፉጆታዎችን በአነስተኛ ዋጋ የማቅረብ ውጥንም አላቸው። ነጻ የልጅ እንክብካቤ እንዲደረግ ሕይወት እንዲሻሻለም ፍላጎቴ ነው በሚል ሲከራከር ነበር። ይህ ደግሞ እንደነ ባራክ ኦባማ ኬር አይነቱን የጤና ጉዳይ አሁንም ይዘውት እንደሚመጡ ይነገራል። ዞራን እስራኤልን ከሚቃወሙ ፖለቲከኞች አንዱ በመሆኑ በእርግጥ ጥያቄ ሊነሳበት እንደሚችልም ይነገራል። ያ ማለት የእስራኤል ፖለቲከኞች ጫና ሊፈጥሩባቸው ይችላል። ዞራን ከጥቂት ወራት በፊት ከታዋቂው ጋዜጠኛ መሀዲ ሐሰን ጋር ቆይታ ሲያደርግ የእስራኤልን ጠቅላይ ሚኒስትር ቤንያም ኔታንያሁ ኒውዮርክ ቢመጡ ምን ታደርግ ነበር ተብሎ ነበረ። ምላሹ ደግሞ እጅግ አስቸጋሪ ስለነበር አሁን ጥያቄው ከባድ ሊሆን ይችላል። እንደ ከንቲባ ኔታንያሁ ኒውዮርክ ቢመጣም አሳስረው ነበር በሚል ሀሳብ መስጠታቸው በእርግጥም ጠቅላይ ሚኒስትር ቤንያም ኔታንያሁን ማሳሰር እጅግ ሌላ አይነት ፖለቲካዊ ቀውስ ሊፈጥር ስለሚችል በትዝብት መልክ ያዩት ጉዳይ ሆኗል። እነዚህ ደግሞ አንዳንዶች በራሳቸው መንገድ የፖለቲካ ሂደቱን እንዲመለከቱ ያደርጋል። ኒውዮርክ ግን አሁን ደስታ ላይ ናት። ታዲያ በዚህኛው አጋጣሚ አንዳንድ ፖለቲከኞች ሀሳባቸውን ለመስጠት ቢሞክሩም እነ ፕሬዚዳንት ዶናልድ ትራምፕ ጸቡን ጀምረውታል። ግን ደግሞ ህዝብ ነው የመረጣቸው ከተማ ሴቶቻችንን፣ ከአለም አቀፍ ህግ ጋር የሚጣጣሙባት ናት፣ ተግባሮቻችንም ይህኑ ያንጸባርቃሉ በሚል ምላሽ በመስጠት ይታወቃሉ የበርካታ በርካታ ዓለም አቀፍ ሚዲያዎች መነጋገሪያ መሆኑ ደግሞ በዚህ ልክ የተለያዩ ሀሳቦች ተጋሩ እንጂ በእርግጥም ያሳኩታል ለማለት አዳጋች ሆነባቸው ነበር። ፖለቲካ በፖለቲካ ሳይሆን ጦርነትን በጦርነት ሳይሆን፣ እንደዚሁ በዲፕሎማሲ ማሸነፍ ይቻላል የሚል የብዙ ሰዎች ተስፋ ነበረ። አሁን ግን ሌላ አውድ እንዲኖረው ተደርጓል በሚል ጥያቄ የሚያነሱባቸው አሉ። ፕሬዚዳንት ዶናልድ ትራምፕ አንዱ ናቸው። ግራዘመም ፖለቲከኞችና ተራማጆች ድጋፋቸውን ሰጥተዋቸዋል። በነገራችን ላይ ግራዘመም ሲባል ፖለቲካውን ቀለል አድርጎ ሚያይ አሊያም ለለውጥ የሚንቀሳቀስ ማለት ነው። በሺዎች በሚቆጠሩ በጎ ፈቃደኞች ታጅቦ ዘመቻውን የመራው ዞህራን ከሶስት አመት በፊት በወሲባዊ ትንኮሳ ከኃላፊነት የለቀቁትን አንድሪ ኩማን 43.5 በመቶ ድምጽ በማግኘት አሸንፈው አርፈዋል። ይህ ደግሞ ትልቅ የፖለቲካ መልእክት የሰጠ ሆኗል። የዴሞክራቲክ ፓርቲ እጩ ለመሆን እየተወዳደረ እንደነበር የሚዘነጋ አይደለም። የድምጽ ቆጠራው ወደ ዞህራን እያጋደለ በመጣበት ሰዓት ዞህራን የደቡብ አፍሪካውያን የነጻነት ታጋይ ኔልሰን ማንዴላን ጠቅሶ ነበረ። ይህ እስኪከናጎን ድረስ ሁልጊዜ የማይቻል ይመስላል፣ በማለት ይናገራል። ጓደኞች አድርገነዋል በሚል በኩራት ሀሳቡን በአደባባይ ገለጸም። እናንተ ናችሁ ይህን ማድረግ የቻላችሁት አለ። በእርግጥም ህዝቡ ነው እንጂ የመረጠው። የአሜሪካ ፖለቲካ እንኳን እንደዚህ አይነቱን ማንነት እንብዛም አይፈልገውም ነበር። ለኒውዮርክ ከተማ ከንቲባ የዴሞክራቲክ ፓርቲ ውጭ በመሆኔ ክብር ይሰማኛል፣ በሚል ከፍ አድርጎ ሀሳቡን ይናገራል። የፖለቲካ አውዱ በቀላሉ የሚታይ አይደለም። ከዩጋንዳ ካምፓላ እስከ አሜሪካ ኒውዮርኳ ኩዌንስ ድረስ በበርካቶች ዘንድ አነጋገሪያ የሆነው ወጣቱ አሊያም የሰላሳ አራት ዓመቱ ከንቲባ ፖለቲከኛ ዞራን ትውልዱ ምስራቅ አፍሪካ እንደሆነ ይታወቃል። ኡጋንዳ። ከንቲባም እናቱ በፊልሙ ዘርፍ ስመጥር እንደሆኑ ይነገርላቸዋል። በርካታ ሽልማቶችንም ጠራርገው የወሰዱ ናቸው። የፊልም ዳይሬክተር ናት፣ ህንዳዊት ወይም ደግሞ ሚራ ናይር በመባል የሚታወቁ ናቸው። አባቱም በተለያዩ የመጽሐፍ ስራዎች ይታወቃሉ። ማምዳኔ በአሁኑ ወቅት በኮሎምቢያ ዩኒቨርሲቲ መምህር ሆነው ሳለም የተለያዩ መጽሐፎችን በካምፓላም እንደጻፉ ይነገራል። ሁለቱም ወላጆች ትምህርታቸውን የተከታተሉት በታዋቂው ሃርቫርድ ዩኒቨርሲቲ እንደሆነ በግልጽ ተቀምጧል። አመጣጣቸው ከተማረው ማህበረሰብ ወይም ደግሞ ቤተሰብ ነውም እየተባልላቸው ይገኛል። ከወላጆቹ ጋር ወደ ኒውዮርክ ያቀናው በሰባት አመቱ ሆኖ ሳለ ግን አሁን የኒውዮርክ ከተማ ከንቲባ ለመሆን የበቃ ሆኗል። ይህ ማለት ከ ስምንት አመታት በኋላ በሰባት አመቱ የገባባት ኒውዮርክ ከንቲባ ሆኖ አገለግላት ነው። በብሮንክስ ሁለተኛ ደረጃ የሳይንስ ትምህርት ቤት ተከታትሏል። ከቦርዶን ኮሌጅ በአፍሪካና ጥናት የመጀመሪያ ዲግሪ በማግኘትም ይታወቃል። ለዚህ ደግሞ የፖለቲካ አውዱን በራሱ መንገድ እንደ ቋጨው አሊያም እንደሄደበት ተነግሯል። በዚህ ኮሌጅ ቆይታው ተማሪዎች ለፍልስጤን ፍትህ እንዲንቀሳቀ ቀሱ አድርጓል፣ በሚል በበርካቶች ዘንድ ሀሳብ ይሰጣል። ታዲያ በዚህኛው አብሮ በማቋቋም ሂደቱም ስሙ ይነሳል። እንደዚህ አይነቱ እንቅስቃሴ ደግሞ በአሜሪካ ፖለቲካ ውስጥ ብዛም ላይሰራ ቢችልም ግን ደግሞ በጊዜው ማድረግ የቻለው ይህን ነው ተብሏል። ተራማጅ ወይም ደግሞ ፕሮግረሲቭ የሚባሉት የኒውዮርክ የመጀመሪያ ሙስሊምና ደቡብ ኤዥያዊ ከንቲባም በምርጫ ዘመቻ ወቅት መሰረቱን አልረሳም በሚል እንደዚሁ ቢቢሲ ሲያንቆላጵሰው ውሏል። ግን ደግሞ አስቸጋሪ ጊዜ ሊመጡበት እንደሚችል ይጠቁማል። በአንድ ቪዲዮ ላይ ስለ ኑሮ ውድነት በወዱ ቋንቋ የቦሊውድ ፊልሞች ክሊፖችን በመቀላቀል ለምርጫ ቅስቀሳው መጠቀሙ ደግሞ ወጣቶችን ለመያዝና ለመቆጣጠር እድሉን አግኝቷል ተብሏል። ዙህራንም ቢሆን ወደ ብዙ አቅጣጫ በወሰደው ህይወቱ በፊልም እንደተሳተፈ ይታወቃል። በእርግጥ እናቱም ዳይሬክተር በመሆናቸው ያግዙታል። የራፕ ሙዚቃዎችን እንደወጣም ይነገራል። ወደ ስነ ጽሁፍ አለም ውስጥ እንደገባም በግልጽ ተቀምጧል። ሀይል ህዝብ ነው ይላል። ታዲያ ዙህራን የተለያዩ እንቅስቃሴዎችን በማደራጀት ከመታወቁም ባሻገር አሁን በአለም ፖለቲካ ላይ መነጋገር ተናግረዋል። ኒውዮርክ ከተማን ማስተዳደር ቁልፍ ፖለቲካን በአሜሪካ መድረክ እንደ ማስተዳደር ይቆጠራል። የዓለማችን አሳዛኝ ክስተቶች ወደ ተለያዩ አቅጣጫዎች እንዲወስዱን ያላደረገኝ ሁልጊዜ መደራጀት ነው ወይም ደግሞ በተለያዩ ሂሳባዊና የስራ ልምዶች ራሱን በማጠናቀቁ እንደሆነ በግልጽ ያስቀምጣል። ዞራን ተራማጅና ደግሞ አንዳንድ እንቅስቃሴዎቹ ላይ መልካም ፖሊሲን ይከተላል ቢባለም በበርካቶች ዘንድ ጥያቄ ሊነሳበት የሚችለው የፍልስጤምን ጉዳይ የያዘበት መንገድ ነው ለፍልስጤም መከራከር ልክ ሆኖ ሳለ አለ ግን እስራኤል ላይ ጫና ለመንፈጠረም ጥያቄው መነሳቱ እንደማይቀር ሳይታለም የተፈታ ነው። ኒውዮርክ በአሜሪካ ካሉ ትልቅ ከተሞች ውስጥ በዋነኝነት ግንባር ቀደም ተደርጋ የምትቆጠር ነች። ኑሮ የማይቀመስ ወይም ደግሞ ውድ እንደሆነባት ይነገራል። ለድህነት መጋለጣቸውን ነው ደግሞ ዞራን የሚናገሩት። ለዚህ ደግሞ እኔ መፍትሄ ያለኝ መፍትሄ በእጅ ነው፣ እናንተ ደግሞ በእጃችሁ መፍትሄውን አምጥታችኋልና መፍትሄውን ይሰጣችኋሉ ብሏል። ከተማ ከአራቱ አንዱ ነዋሪ በድህነት የሚሟቀቅበት እንደሆነች ይነገራል። አምስት መቶ ሺህ ሕጻናት ጦማቸውን ወይም ደግሞ ምንም እህል ሳይበሉ ያድሩባታል ይላል ፖለቲከኛው። በቅርቡ ያ ማለት ዘሆራን ሀሳብ ሲሰጡ የሚታወስ ነው። ከተማዋ ልዩ የሚያደርጋት በርካታ ጉዳይ አለ። ለማጣት አፋፍ ላይ ወይም ደግሞ አንዳንድ ጫናዎች ከነ ሪፐብሊካኖቹ ይመጣልና መፍትሄ ካልሰጠ ነው የሚል ጥያቄም እንደዚሁ በተደጋጋሚ ሲያነሳ ነበረ። ነዋሪዎች በከተማቸው ተመጣጣኝ ኪራይ ከፍለው መኖር መብታቸው ነው በሚል ሀሳብ ይሰጣሉ። ታዲያ ይህን ማዕከል ያደረገው ፖሊሲዎች አከራዮች ጭማሪ እንዳያደርጉ ማገድን የሚያካትት በመሆኑ የዚህ ኢኮኖሚ አሜሪካን አስገቧት በሚል ያው ተችቻቸው ምክንያት ስለሚፈልጉ ይተቿቸዋል። ግን የዓለም ፖለቲካም በዚህ ልክ ብቻ የሚታይ አይደለም። የዞህራን መሰረታዊ የሚባለው ፖሊሲ መኖሪያ ቤት በመሆኑ ይህ ደግሞ በኒውዮርክ ከተማ በቁልፍ የሚታይ ጉዳይ በመሆኑ በቀላሉ እንደዚሁ እጅ እንዳይሰጥ ሆኗል በሚል በበርካቶች ዘንድ በበጎ እየታየላቸው ይገኛል። ይህ ከንቲባ ወጣትነቱን ብቻ ሳይሆን የሚከተለው ሪዩት እስራኤልን ካልነካ በስተቀር ለመፍትሄ መልካሙን አጋጣሚ ሊያገኝ ይችላል ተብሏል። ማምዳኔ በዚህ አጋጣሚ ማሸነፍ ወይንም ደግሞ ሞስት ፖፑላር የሚባለውን ድምጽ ሳይቀር መጠቅልላቸው የሚያሳየው አንዳች ነገር አለ። ሪፐብሊካኖቹ እናንተ አታስፈልጉም አይነት ነው። ይህ ምርጫ ደግሞ ከ1960 በኋላ በእርግጥም ፖፑላር ቮት የሚባለው ወይም ደግሞ እጅጉን ከፍተኛ ድምጽ ያገኙበት ሆኖ ተመዝግቦላቸዋል። 91 በመቶ ድምጽ በተቀመጠበት አጋጣሚና በተቆጠረበት ሰዓት ማምዳኔ አሁን ያሸነፈው ከአንድ ሚሊዮን በላይ ድምጽ ነው። ሁኔታው ከዚህ ቀደም ጋር ከነበረው ማለትም ከአንድሪው ኮሞ ጋር ሲነጻጸር ብዙ ብልጫ ያለው ነው። አንድሪው ኮሞ ከዚህ በፊት 850 ሺህ ድምፅ ማግኘታቸው የሚታወስ ነው። ይህኛውን አኬድ እጅግ ቀላል የሚያደርገው አይደለም። መምዳኒ አሁን ስማቸው በተለያየ አቅጣጫ ቢገለጽም ያገኙት ድምፅ ደግሞ አነጋገሪ ሆኗል። ከ1965 ወዲህ የመጀመሪያ ሆኗል። ሪፐብሊካን ጆን ሊንሰይ ነበሩ ከአንድ ሚሊዮን በላይ ድምፅ ያገኙት። አሁን ደግሞ በዚህኛው ሂደት ውስጥ የተለያዩ አጋጣሚዎችን የመጠቀም ድሉም እንዳላቸው እየተነገረ ይገኛል። ዴሞክራቱ ሮበርት ኤፍ ዋግነር ጁኒየር 1ነጥብ ሁለት ሚሊዮን ድምጽ በማግኘት በ1961፣ ማለት ነው። እንደዚሁም ከ1ነጥብ አምስት ሚሊዮን በላይ ድምጽ በማግኘት ሪከርድ ሰብሮ ነበረ በሰዓቱ፣ በ1957 ማለት ነው። ሁለቱንም አጋጣሚዎች ይሄኛውን ሂደት ደግሞ እሳቸው የሄዱበት ርቀትና መንገድ ደግሞ ፖለቲካውን በእርግጥም አሜሪካ ላይ ሊያረጋጋ የሚችል እንደሆነ ይነገራል። አሜሪካ ዛሬ ደስታ ላይ ናት። ወደ አሜሪካ የተደሰተ ማንሳለ በእርግጥ ጥያቄ የሚነሳበት ቢሆንም ምርጫው በቀጠለበት አጋጣሚ ደግሞ ፕሬዚዳንት ዶናልድ ትራምፕ ድምጻቸውን እርሱ ማኑት የሚል ከፋ ባለ አጋጣሚ ለማሰማት ሞክረዋል። ታዲያ አሜሪካ ብዙ አደጋ የተጋረጠባት ባለበት ሰዓት አሁን ያለውን ሁኔታ ደግሞ እንዴት አይነት መፍትሄ ልሰጠው ትችላለች በሚል ጥያቄ ሲነሳም የኒውዮርኩ ዞራን ማምዳኒ እንዲህ አይነቱን ውጤት ማስመዝገብ ችለዋል። የአነጋጋሪው የምርጫ ጉዳይ ውጤቱ እዚህ ላይ የሚቆም እንዳልሆነ በግልጽ ተቀምጧል። ፕሬዚደንት ዶናልድ ትራምፕ ደግሞ የቤት ስራቸው ምን እንደሆነ ጠንቅቀው ያውቃሉ ቢባሉም አሁን አነጋጋሪ ሂደትን የሚከተል የፖለቲካ አቅም ላይ እንዳልሆኑ እየተነገረ ይገኛል በመላው አሜሪካ በበርካታ ግዛቶች ምርጫ ሲካሄድ እንደዚህ አይነት አነጋጋሪ ጉዳይ ይከሰታል ብሎ ያስባል ነበረም አሜሪካ ፕሬዝዳንታዊ ምርጫዋን ባደረገች በአመቱ በበርካታ ግዛቶች ቁል ፖለቲከኞች ና የአስተዳደሮችን ምርጫ አድርጋለች በኒውዮርክ ከተማ ከንቲባን የመምረጥ አካሄድ እጅግ የሚጠበቅ ነበረ በኒውጀርሲ ና ቨርጂኒያ ደግሞ የግዛት ገዢን በፔንስልቬኒያ የከፍተ ኛው ፍርድ ቤት ዳኞች ባሉበት ይቀጥሉ ወይስ ደግሞ አይቀጥሉ በሚሉት ላይ ህዝቡ ድምጽ ለመስጠት ወጥተዋል። ይህኛው አጋጣሚ ደግሞ እንደዚህ አይነት 34 አመት ወጣት አሊያም የከተማዋ ከንቲባ ኒውዮርክ እንድታገኝ እድል ፈጥሯል። ውጤቱን የአሜሪካ ፖለቲካ አዳዲስ ቅርጽ እንዲይዝ ሊያደርገው ይችላል በሚል በበጎ የተመለከቱት በርካቶች ቢሆኑም ጥያቄ ደግሞ አለ። አንዳንድ ለውጦች እጅግ አስቸጋሪ ሊሆኑ እንደሚችሉ ተነግሯል። በካሊፎርኒያ የሚገኙ ድምጽ ሰጪዎች ደግሞ ፕሬዚዳንት ዶናልድ ትራምፕ ስደትን በተመለከተ የሚሄዱ በትን ርቀት እጅግ አስፈሪ በሚል እንደዚሁ ሲገልጹት ቆይተዋል ጉዳዩ አሁን ከትርጉም ጋር አብሮ የሚታይ ሆኗል ዶናልድ ትራምፕ ወደ ምርጫ ከመጡ አሊያም አሸንፈው የዛሬ አመት ወደ ስልጣኑ ከመጡ በኋላ እጅጉን አስቸጋሪ ውጤት ሪፐብሊካኖቹ ተመስግቦባቸዋል ያ ማለት ዴሞክራቶቹ በኒውዮርክ ከተማ ጥሩ ውጤት ማግኘታቸው የፕሬዚደንት ዶናልድ ትራምፕ አስተዳደር ጥያቄ ውስጥ እንደገባ ጠቋሚ ያደርገዋልና ሰላሳ አራት አመቱ የመጀመሪያው ሙስሊም ከሚል አንጻር ብቻ ማየት አስፈላጊ አይደለም። ወጣት በመሆኑ የዓለምን ፖለቲካ ሊለውጥ ይችላል በሚል በድል እለቱ ላይ በርካቶች ሀሳባቸውን እያጋሩ ይገኛል። ይህኛውን እንዴት በምን ሁኔታ ለማንና ለመቼ በጎውን ጉዳይ አሳልፎ ይሰጣሉ? ጥያቄው አሁንም የሚነሳ ቢሆንም ፕሬዚደንት ዶናልድ ትራምፕ ግን ውጥረት ጀምረዋል። ፕሬዚደንት ዶናልድ ትራምፕ ሪፐብሊካኑ ቀለል አድርገ አይመለከትም። እንደዚህ አይነቱ አኬድ የአሜሪካን ፖለቲካ ጫና ውስጥ ሊያስገባ ይችላል በሚል እንደዚሁ ያሳያል። እንደዚህ አይነቱ አጋጣሚ ከፕሬዚዳንት ባራክ ኦባማ ማለትም ከቀድሞው ከሳቸው ውጭ እንዲህ አይነት የምርጫ ዘመቻ ታይቶ አያውቅም በሚል የምርጫ አማካሪው ወይንም ደግሞ የራሳቸው አማካሪ ተናግረዋል። ዓለም ሁሉም አይኗ ኒውዮርክ የተማሪ ነው። ኤንዋይሲ ላይ ያ ማለት ማማደኒ እንዲታሸነፉ በምን መንገድ አስደንጋጭ ውጤት ደግሞ ለሪፐብሊካኖቹ የሚለው ሀሳብ ውሃ እያነሳ በመምጣቱ አይኗ ሁሉ ወደ አሜሪካ ነው። ወትሮንም አሜሪካ አሜሪካናትና ኒውዮርክ ላይ ደግሞ የተለየ ክስተት ተፈጥሯል። ብዙዎች የሚያነሱት ሀሳብ ሆኗል። እንደዚህ አይነቱን አካሄድ በርካቶች ከነጭ እስከ ጥቁር ያከበሩት በመገኘቱ በቀላሉ የሚታይ አይደለምና ምስጋና ያስፈልጋል ተብሏል። እናቱም ደግሞ እንደዚሁ ከህንድ የተነሱ በመሆናቸው በህንድ ፖለቲካ ውስጥም እንደዚሁ መገናኛ ብዙኃንም በሰፊው እያነሱት ይገኛል።